ተገናኝተዋል ማለት ነው። እስር ቤት ውስጥ እንግዲህ እርግብ ወይዘሮ ሜላትን ማውራት አልፈለገችም እና ለፖሊሶቹ፣ ፖሊሶቹ የሚነጋገሩበት ቢሮ ኦፊሳቸው ውስጥ ወይዘሮ ሜላትን አስጠርታ ብቻዋን ላናግራት እፈልጋለሁ እባካችሁን ከወይዘሮ ሜላት ጋር አገናኝ አለቻቸው። ፖሊሶቹ ምናልባት ይቺ ልጅ የሚጠቅም ነገር ልትነግረን ስለምትችል መረጃ ልትሰጠን ስለምትችል ብለው ምን አደረጉ መሰላቸው እዛ ቢሮቸው ውስጥ እንዲገናኙ እርግብና ወይዘሮ ሜላት የፖሊሶቹ ቢሮ ውስጥ እንዲገናኙ ይፈቅዱላቸዋል ከዛም በኋላ ምን ይፈጠራል መሰላችሁ ድ ቤተሰቦች በቀጥታ እርግብ ወይዘሮ ሜላትን አንቺን ከእዚህ እስር ሊያስፈታ የሚችል ነገር አለኝ። ስለዚህ አንቺ እኔን ከዚህ እስር ቤት እንድወጣ አግዥኝ። ከዛ በምላሹ ደግሞ እኔ አንቺን ከዚህ እስር ቤት የሚያስወጣ ማስረጃ አለኝ ያልኩሽን እሱን እሰጥሻለሁ። አንቺ ደግሞ እኔን ከዚህ እስር ቤት አንቺ ስትወጪ እኔም አብሬሽ ከዚህ እስር ቤት መውጣት እፈልጋለሁ ትላታለች። ከዛም በኋላ ምን ይፈጠራል መሰላችሁ ውድ ቤተሰቦች ወይዘሮ ወይዘሮ ሜላት ምን ትላለች ምን ማለትሽ ነው እርግብ ሲጀመር እኔና አንቺ የታሰርንበት ምክንያት አንድ አይደለም አይደለም እንዴ እኔና የታሰርንበት ጉዳይ አንድ አይደለም ሲቀጥል ደግሞ እኔ ምን አገባኝ ብዬ ነው ላንቺ ካልላ እርግብም አይገባሽም እንዴ ወይዘሮ ሜላት እያልኩሽ ያለሁት እኮ እኔም አንቺም እኔም ጥቀሚኝ፣ እኔም ልጥቀምሽ፣ እንጠቃቀብ እያልኩሽ ነው። አንቺም እኔን ከዚህ እስር ቤት አስፈችኝ፣ እኔም ደግሞ ከዛ አስፈታሻለሁ። እንድትፈች የሚያደርግ ትልቅ ማስረጃ አለኝ። ስለዚህ አንቺም አግዥኝ፣ እኔም ላግዝሽ አለቻት። ከዛም በኋላ ወይዘሮ ሜላት ምን አለች? በጭራሽ ይህን ማድረግ አልችልም። ምንም ቢሆን አንቺን ልተባበርሽ ወይም ደግሞ ልረዳሽ አልፈልግም። እዚህ እስር ቤት ውስጥ ዘላለምሽን ትበሰብሻለሽ። እኔ ግን በዚህም ማለበዛ ከዚህ እስር ቤት መውጣቴ አይቀርም ብላለች ወይዘሮ ሜላት። አይደለም እንዴ ወይዘሮ ሜላት እኮ ዋስ መብት ጠይቀው፣ ቤተሰቦቿ የዋስ መብት ጠይቀው እሷ አልፈልግም እኔ እውነቱ ወጥቶ በእውነት ነው መጓዝ የምፈልገው። እንዲህ በጭራሽ ገንዘብ ከፍዬ ወይም ደግሞ ምንድን ነው ኃጢአቷን ለመደበቅ ሞከረች ተብዬ ከዚህ እስር ቤት መውጣት አልፈልግም። ስለዚህ እናንተ ዝም በሉ፣ ጊዜ ሁሉንም ነገር ይፈታል ብላ እስር ቤት ውስጥ ከተቀመጠች ቆይታለች። አይደለም ውድ ቤተሰቦች። ከዚያ ምን ተፈጠረ መሰላችሁ? ላይክ እያደረጋችሁ ቤተሰቦች፣ ምን ተፈጠረ እርግብና ወይዘሮ ሜላት ወደ ክፍላቸው ማለትም ወደ ታሰሩበት ቦታ ሲመለሱ የታሰሩበት ክፍል ውስጥ ያሉት ልጆች ወደ ስልጠና ወጥተዋል፣ የሉ እነ ምህረት ማለት ነው። እነ ምህረትን ራሱ እርግብ ፖሊሶቹ ቢሮ ውስጥ ጠታ ስታናገራ ጊዜ ለምደ ዚ ያናገርሽ ዚ ጠራሽ ስትላት ጊዜ ይሄ ወይዘሮ ሜላት ብቻችን እንድናወራ ፈልጌ ነው አለቻት። ከዛ ብቻችን እንድናወራ ፈልጌ ስትላት ጊዜ ምን አለችው? ወይ ዘሮ ሜላት ምን ለማድረግ እየሞከርሽ ነው? አልገባኝም። እና ብቻችን እንድናወራ ከፈለግሽ ደግሞ እዛ ክፍላችሁን ውስጥ አታዋሪኝም? እንዳለቻት እነዛ ጎረምሶችሽ ነው ወፈፌ ጓደኞች አለቻት፣ እንዳይሰሙ ስለፈለግኩ ወፈፌ ያልሽው እነ ምህሩን ነው እነ ምህረትን ነው አለቻት። እሺ እርግብ፣ ለማንኛውም እሱ እንታይ ሆና መናገር የምፈልጊውን ጉዳይ ቀጥታ ተናጋሪ አለቻት። እርግብም አንቺን ከዚህ እስር ቤት ሊያስፈጣ የሚችል ቪዲዮ አለኝ አለቻት። ቪዲዮ ሳይሆን ማስረጃ አለኝ ምን አይነት ማስረጃ ስትላት እሱን እንኳን አሁን ለነገርሽ ዝግጁ አይደለሁም አለቻት። ከዛ በኋላ ይሄን ካወሩ በኋላ ፖሊሶቹ ወደ ክፍላቸው ይዘዋቸው ይሄዳሉ። ወይዘሮ ሜላት አልስማማም ብላ ቆማ በቃ ወደዛ ወደዚህ ወደዛ ወደዚህ እያለች ስትመላለስ ስትመላለስ ስትመላለስ ከዛም በኋላ በቃ ጨነቃት ማለት ይቺ ልጅ ምን አይነት ማስረጃ ይዛ ነው? እሷ አንቺን ለማግኘት ስል ነው እስር ቤት የገባሁት እያለቻት ነው። ሴትዮ ምን ያህል በማስረጃው ብትተማምን ነው? ምን ያህል ወይዘሮ ሜላት ላይ እንደምታስፈታት ብትተማምን ነው? እርግብ ራሷ ምን ሆና ነው? ወይዘሮ ሜላት እችን ሴትዮ ኮሳቃትን ደስ ያልነበረች። ወይኔ እርግብ፣ በቃ ጉድሽ ፈላ። እዚህ እስር ቤት በሰበሽ ማለት ነው ምናም ነገር አለች። ሰምታችኋታላል። እንደዛስተ እና ወይዘሮ ሜላት አሁን ማድረግ ያለባት ነገር ቀጥታ ከእርግብ ጋር ተስማምታ ነገሩን እርግብ ማስረጃውን አምጥታ ለፖሊሶቹ እንድትሰጥ ማድረግ፣ ከዛም ከተፈታች በኋላ ይች ልጅ እርግብን እርግብ በእርግብ ጥፋት አለባት አላጠፋችም አላለም። ለዚህ ጥፋቷ ተጠያቂ ደግሞ ወይዘሮ ባዩሽ ናት። ወይዘሮ ባዩሽ እናቷ ናት ተጠያቂ ለዚህ ለዚህ ጥፋቷ ተጠያቂ ወይዘሮ ባዩሽ ናት። ስለዚህ ወይዘሮ ባዩሽ ነፍሷን ይማረው። ክፉ ሰው ነበረች በእርግጥ። ለምን ሞተች አይባልም። መሞት የነበረባት ሴትዮ ናት። ባደረገችው ነገር አይደለም፣ እራሷ ላይ፣ የአክስቷ ልጅ ላይ፣ የወንድሟ ልጅ ላይ እርግብ። እንግዲህ ባዩሽ የወንድሟ ልጅ እንደሆነች ወይም ደግሞ ባዩሽ የእርግብ አክስት እንደሆነች ሁላችንም እናውቃለን። እንደዚህ ማድረጓ ምን ያህል ምን ያህል በሰማይም በምድርም እንደሚያስቀጣት ማለት ልጅቷን ኃጢአት ውስጥ እንድትሰራ ያለማንነቷ የሰው ማንነት ወርሳ አሁን እሷ ከሞተች በኋላ ወይዘሮ ባዩሽ ከሞተች በኋላ አያክስቴ አንቺም ላትጠቀሚ እኛም ላንጠቀም፣ ችግሩ ውስጥ ከተሽን ሞትሽ ብላ ስታወራ ሰምታችኋታል። አንቺም ላትጠቀሚ እኛም ላንጠቀም፣ ችግር ውስጥ ከተሽን ሞትሽ። እንግዲህ ይታያችሁ ይቺ ልጅ እስር ቤት ድረስ የገባቸው ማንም ብላ ነው። ወይዘሮ ሜላትን አግኝታ በቀጥታ ወይዘሮ ሜላትን አግኝታ በቀጥታ ስለማስረጃው ነግራት ራሷን በነፃነቱ ሀናና ወይዘሮ ሜላት ይቅርታ ካደረጉላት ይቺ ልጅ አትታሰርም። በማጭበርበር ብቻ ትንሽ ጊዜ በጣም ትንጥ ጊዜ ታስራ ትወጣለች። ስለዚህ ይሄን ነገር ስለምታቅ እርግብ ቀድማ አስባና ቀምራ ተጠንቅቃ ሜሮን ላይ ችግር ላለመፍጠር የሞከረችበት መንገድ በጣም ወልጇል። የመጀመሪያ ስራሽ የሚሆነው እንግዲህ ሜሮንን እንዳይከታተሏት ማድረግ ነው ብላ ለሜላት ነግራታለች። አደለም ከምንም ነገር በላይ ወይዘሮ ሜላት ከዛ እስር ቤት ወታ ማየት ሁላችንንም ያጓጓናል፣ ሁላችንንም ያጓጓናል፣ ሁላችንንም ያስጨንቀናል። አደለም እንዴ ሁላችንንም ያጓጓናል። ሁላችንንም ያስጨንቃል። ልጆቿ ምን ያህል ተጨንቀው እንዳሉ ምናሴ ምግብ አልበላም እስከሚልበት ድረስ፣ እናቴ በዚህ ሰዓት ምን እየሆነች ይሆን? ያቺ የተረገመች እርግብ እናቴ ምን አርጋት ይሆን? ምናሴ ምን ያህል የተረጋጋ ምን ያህል አሳቢ እንደሆነ ሁላችንም እናቃለን፣ እና ምን ያህል ይቅርታ፣ ምን ያህል የተረጋጋ እንደሆነ ሁላችንም እናቃለን። ወይዘሮ ሜላት እርግብ እዚህ እስር ቤት እንደታሰረች ለምናሴ ብቻ ነው የነገረችው። ምናሴ ደግሞ ለእሱ ብቻ በመንገሯ ምክንያት ለእህቶቹ ተናግሮ እንኳን መፍትሄ መፈለግ እንደማይችል ስለሚያውቅ ለአባቱ እንኳን መናገር እንደሌለበት ስላወቀ በእናቱና በሱ መሀል ባለው ሚስጥር ምክንያት ብቻውን ተጨንቆ ብቻውን ታምቆ ውስጡ በጭንቀት ሊፈነጣ ብሎ ሊፈነዳ ያለ ምግብ እንኳን አልበላም። ሳሎን እንኳን መቀመጥ እስኪያስጠላው ከልጆቹ ከእህቶቹ ጋር ተሰብስቦ መጫወት መሳቅ እስኪያስጠላው ድረስ አይደለም እንዴ? ውድ ቤተሰቦች እንደዚህ አደለም እንዴ? እንግዲህ እኔ እንደነገርኳችሁ ነው ሁሉንም ነገር። ለማንኛውም ውድ ቤተሰቦች አሁን በድጋሚ ተመልሼ እመጣለሁ። ከሀፍታ ቆይታዎች በኋላ በድጋሚ ተመልሼ እመጣለሁ። ስለነምናሴ ቤተሰብ ስላለው ነገር፣ እየተፈጠረ ስላለው ነገር በደንብ ትንትን አድርገን እንወያያለን። ምንድን ነው እየተፈጠረ ያለው እዛ ቤተሰብ፣ ወደፊትስ ምን ይፈጠራል የሚለውን ትንትን አድርገን እንወያያለን። በድጋሚ ተመልሼ እመጣለሁ። ውድ ቤተሰቦች እስከዛው ድረስ ላይክ ሰብስክራይብ፣ ኮመንት እያደረጋችሁ ሀሳባችሁን እያጋራችሁኝ አብራችሁን ቆዩላችኋል።